ረድኤተ እግዚአብሔርን አጋዥ በማድረግ ትንሣኤ ሙታን በሚል ርዕስ እንማራለን። እግዚአብሔር መንፈስ ቅዱስ እውቀትና ጥበብን ይለግሰን። ትንሣኤ የሚለው ቃል ትንሣ ካለው የግዕዝ ግስ ወጣ ሲሆን መነሳት የሚል ትርጉም እንዳለው የቋንቋ ሊቃውንት አባቶቻችን ይናገራሉ። ትንሣኤ የሚለው ቃል ለቤተ ክርስቲያናችን መሠረተ ሐሳቦች መካከል በግንባር ቀደምትነት የሚቀመጠው ቤተ ክርስቲያን ትንሣኤ የሚለውን ሐሳብ ሳታነሳ ትንሣኤ ሙታን አለ ብለህ ሳታምን፣ በአጠቃላይ በውስጧ ያሉ የሚነገሩ የትምህርት ሃይማኖት አስተምህሮቶች ሁሉ በአጠቃላይ በዜሮ ተባስተው ድምር ውጤታቸው ዜሮ የሚሆን ትንሣኤ ለቤተ ክርስቲያናችን መሠረት ነው የምንለው ለዛ ተወዳጆች ቤተ ክርስቲያናችን የተመሰረተችው በክርስቶስ ኢየሱስ ትንሣኤ ነው። ጌታችን ወደዚህ ዓለም የመጣ ዋነኛ ዓላማ በአዳም አማካኝነት ወደ ዓለም ዘልቆ የገባውን ሞት በመስቀል ሞቱ ጠርቆ ከመንገዳችን ለማስወገድ በሞቱ በላያችን ላይ ነግሶ የነበረውን ሞት ለማጥፋት የሰው ልጅ አትብላ የተባለው ዕፀ በለስ በመብራቱ የተነሳ ከእግዚአብሔር ከአባቱ መጣ መጣላቱ ብቻ አይደለም፣ ወሳኝ ነው። በባህሪው ውስጥ የሌለ ሞት የሚባል አውሬ ወደ ህይወት ውስጥ ዘልቆ ገብቷል። ባህሪው ተበላሽቶ እግዚአብሔር አባቱ ጋር በመለኮታዊ መዳፉ ውስጥ አርፎ መኖር የሚችልበት እድል ፈታ ጽዋ ተርታውን ተገብቷል። በዚህም የተነሳ የሞት ባለዳው ክርስቶስ ኢየሱስ የመጣው በአንዱ አዳም የተነሳ ወደ ዓለም ዘልቆ የገባውን ሞት በመስቀል ሞቱ ጠርቆ ከመንገዳችን ለማስወገድ ነው። ለዚህም ነው ስሙንም ኢየሱስ ትለዋለህ፣ እሱ ህዝቡን ከኃጢአታቸው ያድናቸው ኢየሱስ ክርስቶስ የመጣ ሞት ከተባለ ኃጢአት ሊያድን በመለኮታዊ መዳፉ ሊያሳርፈ በዓለም ላይ ነግሶ የነበረውን በህይወታችን። ከፍተኛ ዋጋ ያስከፈለንን ሞት ለማጥፋት ነው። ጌታችን ሞታችንን በሞቱ ሽሮ ከመንገዳችን ለማስወገድ በሞቱ በላያችን ላይ ነብሶ የነበረውን ሞት አስወግዶታል። እራሱ ሲናገር ምን አለ? ቤተ ክርስቲያን የተረጋገጠችው ቤተ ክርስቲያን የቆመችው በክርስቶስ ኢየሱስ ትንሣኤ ነው። ትንሣኤ ከሌለው ሁሉም ነገር ምንም ዋጋ ይነ ትንሣኤ ከሌለው የሰማዕታት በጸዋትወ መከራ ውስጥ አልፎ ለክርስቶስ ኢየሱስ ታማኝነታቸው ማረጋገጣቸው ምንም ፋይዳ የለው። ትንሣኤ ሙታን የለም የምንል ከሆነ የሚጠቀሙት ኃጥያተኞች እንዲጻድቃ ነው። ትንሣኤ ሙታን ከሌለ ጊዮርጊስ ከስሯል። ትንሣኤ ሙታን ከሌለ ቅድስት ክርስቶስ ሰምራ መጋደሏ አባቶቻችን ወደ በረሃ ወርደው ዳንጓ ሰው ድንጋይ ተንተርሰው ጸብአ አጋንንቱን ግርማ ሌሊቱን ታግሰው በህይወታቸው እግዚአብሔርን እንደሚገባ አምልኮ የተመላለሱበት ወራት ዋጋይ ነው። ትንሣኤ የሙታን ከሌለ ሐዋርያት የክርስቶስ ኢየሱስን ወንጌል በመስበር በአላውያን ነገሥታት ፊት ከባድ የሆነ መከራ መቀበላቸው ዋጋ የለው ማለት ነው። ትንሣኤ ከሌለ ቅዳሴያችን ዋጋ የለው። ትንሣኤ ከሌለ ሰዓታታችን ዋጋ የለው። ትንሣኤ ከሌለ መሰባሰባችን ዋጋ የለው። ወንስ ትንሣኤ ሙታን የምትለው ክርስቲያናችን እኛ በዚህ ምድር ላይ ለክርስቶስ ኢየሱስ በመለኮታዊ መዳሁ ለማረፍ ለማረፍ በዓለም ውስጥ ያለው ኃጢአት እና ርኩሰት እንዳይደክመን እንተ ተጠንቅቀን የምንኖረው በክበበት ስንቱ በግርማ መለኮቱ ጌታ ኢየሱስ ክርስቶስ ሲመጣ ሙታን በፊቱ ሊቆሙ ከሙታን መካከል ተለይተው ስለሚነሱ። ስለዚህ መድኃኔ ዓለም ኢየሱስ ክርስቶስ ስለዚህ ሲናገር ከመሞቱ አስቀድሞ ስለዚህ ሲመሰክር እንዲህ ብሏል። የዮሐንስ ወንጌል ምዕራፍ 14 ከቁጥር ሁለት እስከ ሶስት በአባቴ ቤት ብዙ መኖሪያ አለ። እንግዲህ ባይሆንስ ባልኳችሁ ነበረ። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጀውላችሁ እኔ ባለሁበት ደግሞ እናንተ ልትሆኑ ሁለተኛ እመጣለሁ ወደ እኔም ወስዳችኋለሁ። መድኃኔ ዓለም ኢየሱስ ክርስቶስ ዓለምን ለማዳን መጀመሪያ እንደመጣ ሥጋውን እንደቆረሰ፣ ደሙን እንዳፈሰሰ እርግማናችንን በመስቀል ሞቱ ጠርቆ ከመንገዳችን ለማስወገድ በመጀመሪያ እንደመጣ በዓለም ላይ ለመፍረድ በእውነት ይገኛል። ሲመጣ ወስዳቸዋለሁ ነው የሚለው። በመለኮታዊ መዳሙ ሊያሳርፈ ከገቡ መውጣት ካገኙ ማጣት ወደ ሌለባት ዓለም ሊያስገባ መድህን ዓለም ኢየሱስ ክርስቶስ በአባቱ ቤት ያሉትን ብዙ መኖሪያ ቦታዎች ሊያስቀምጠ ደግም ይመጣል። መምጣቱ ድጋሜ ሊከሰት የሚችለው ትንሣኤ ሲኖር ብቻ ስለ ትንሣኤ ጥልቀት ምኑን እነግራቸዋለሁ። ማለ ተወዳጆች ትንሣኤ የቤተ ክርስቲያን መሰረታዊ ትምህርቷል። ትንሣኤ የሚባል ነገር ከሌለ ክርስቶስ በከንቱ ሞቷል። ትንሣኤ የሚባል ነገር ከሌለ ሰማዕታት በከንቱ መከራ ተቀብለዋል። ዳንጓተ ሰው ድንጋይ ተንተርሰው ጸብአ አጋንንቱን ግርማ ሌሊቱን ታግሰው የኖሩ ባሕታውያን ሕይወታቸው ሁሉ በዜሮ ይባዛ። ምክንያቱም እነዚህ ሁሉ ሰዎች የኖሩት ትንሣኤ ተስፋ አድርገው በዚህ ምድር ላይ በገራ የተቀበሩት በድንጋይ እየተወገሩት በመጋዝ የተጠረጠሩት በፈላ ዘይት የተቀቀሉት። አባታችን እንጦንስ የመጀመሪያው መናኝ ነው። ሁላችሁ እንደምታውቁት የሀብታም ልጅ ነው። በበረሃው ሰርፍ ውስጥ እግዚአብሔርን እያመለከ ለመኖር ሀብቱን ሁሉ በድህነት ሽጦ ቤሳቢስቲ ሳንቲም ከሲ ሳያስቃል ወደዚህ ዓለም ላለመምጣት ቆርጦ ወደ በረሃ የወረደው ትንሣኤ ሙታንን ተስፋ አድርጎ ወነሴ ኮ ትንሣኤ ሙታ የሙታንን መነሳት ተስፋ እናደርጋለን። በአባቴ ቤት ብዙ መኖሪያ አለ አለ ኢየሱስ ክርስቶስ ጌታችን። ሁለተኛ ዓመት አለው። ወደ እኔም ወስዳቸዋለሁ ያለው ከትንሣኤ በኋላ ነው። በእርሱ ሞታችንን ከገደለ በኋላ በትንሣኤው ትንሣያችንን አረጋግጧል። የእኛ ትንሣኤ ማረጋገጫ ነው። የእኛ ትንሣኤ ማረጋገጫ ነው። ተወዳጆች ማረጋገጫው ማን ነው ካላችሁም፣ መድህን አለም ኢየሱስ ክርስቶስ ነው የትንሣያችን በኩር ከሞት እንደምንነሳ ምንም የተረጋገጠ ጉዳይ ነው። ምክንያቱም መድኀኔ ዓለም ኢየሱስ ክርስቶስ መቃብር ይዞ ሊያስቀረው ፍጹም አልቻለም። ሕያው እንደመሆኑ መጠን ሞትን ድል ነስቶ ከሙታን መካከል ተለይቶ ተነስቷል። ማረጋገጫችን፣ ያ፣ የትንሣኤያችን ማያዣ ያ። እንዳለመታደሉ ብዙ ክርስቲያኖች ሞታቸውን እንደሚገባ እያሰሙ ስለማይኖሩ ሞታቸውም ራሱ ወደ እግዚአብሔር መሸጋገር ሲሞሙ ቀርቶ እጅግ በጣም የሚፈሩት አደገኛ ነገር እንደሆነ ይሰማቸዋል። ጊዮርጊስ ግን እንደዚያ አይሰማው። ቅድስት ክርስቶስ ሰምራ እንደዚህ አይሰማትም። አባታችን አግናጥሮስ ግን እንደዚህ አይሰማው። ከአንደበቱ የሚወጣውን ቃለ እግዚአብሔር በመስማት በመንፈሳዊ ሕይወታቸው ያበረታቸው ምእመናት እረተዋ መሞት አይገባም ብለው ቢለምኑት በእንባ ቢማጸኑት እንደውም አንበሶቹ ባካችሁ እንዲበሉኝ አነሳሷቸው። ከሰውነት መካከል አንበሶቹ የሚያስቀሩት አንዲት ቅንጣት ነገር እንዳይኖር ሆዳቸው መቃብር እንዲሆን አነሳሷቸው እንዲበሉኝ የበለጠ እንዲራቡ ለምኗቸው። መከራ እንድቀበል ብቻ አይደለም በስሙ ማመኔ እንዲረጋገጥ በአንበሶች ጥርስ ተፈጭቼ ለክርስቶስ ንጹስ እንደመሆን ይሻል።

የስብከት ወንጌላቸው ፓወርፖይንት ምንድን ነው ካላችሁ፣ የሐዋርያት ስራ ምዕራፍ 1 ቁጥር 21 እስከ 22 ላይ እንደላ የትንሳኤው ምስክር ይሆን ዘንድ ይገባል? እናንተ ለምትሰሙ ለትሎን ወንድሞቼ፣ ትንሳኤን በተመለከተ የሐዋርያት አቋም እንዴት፣ ባላግባብ ትንሳኤን እንደተቀበሉ የክርስቶስ ኢየሱስ የትንሳኤው የኃይል ምስክሮች በቁጥር ስንት እንደሆነ ይህን ሰሞን ብታጠሙ የክርስቶስ ኢየሱስ ትንሣኤ በዚህ ምድር ላይ ፈጽሞ እየተረጋገጠ ነገር መሆኑን ትረዳላችሁ። በዓለም ላይ ያሉ የአማንያን የሆኑ የታሪክ ጸሐፍቶች በራሱ የክርስቶስ ኢየሱስ ትንሣኤን መካድ በፍጹም እንደማይቻል አረጋግጡ። የበላብራቶሪ የሚረጋገጥ ጉዳይ አይደለም። የኢየሱስ ክርስቶስ ትንሣኤ በታሪክ ይረጋገጥ ከተባለ እንደ ኢየሱስ ክርስቶስ ትንሣኤ ምስክር ያለ የተረጋገጠ እውነት የሆነ ታሪክ በዚህ ግድር ላይ የለም። የቤት ቻንትልቁ ስራ ምንድን ነው ካላችሁም፣ የክርስቶስን ትንሣኤ መስበክ። ታዲያ ቆሮንቶሳውያን ከዘማዊነታቸው ባለፈ ቤተመቅደስ የሆነ አካላቸውን ከማርከሳቸው ባለፈ ኃጢአትን ርኩሰትን እንደቀዝቃዛዋ ከመጨለጣቸው ባለፈ የግሪካውያን ፍልስፍና ልባቸውን ፈጽሞ ስላሳወረው የክርስቶስ ኢየሱስን ትንሣኤ ይመሩ እንጂ እኛ ግን አንነሳም ብለው ያስቡ ነበር። ይሄን ቅዱስ ጳውሎስ እንዴት ብሎ ይታገሰው? ቅዱስ ጳውሎስ የት እንዴት ብሎ ችላ ብሎ ይለፋው? በብዙ በራሱ ስብከት አማካኝነት አማጋኝነት ከተከላቸው አብያተ ክርስቲያናቶች መካከል ብቻ አንደኛዋ ቆሮንቶስ ናት። የቆሮንቶስ ምዕመናን ከደከመላቸው ክርስቶስ ኢየሱስ ከሙታን ተለይቶ እንደተነሳ ከሰበከላቸው በኋላ ሰው ሁሉ አይነሳም የሚል አመለካከት ይዘው አግኝተው ይሄን ለክርስቲያናት አደጋ እንዲህ ያላቸው። ታዲያ አንደኛው ቆሮንቶስ ምዕራፍ 15 ከቁጥር 12 እስከ 17 ቃሉን ላሙልናችሁ። ክርስቶስ ከሙታን እንደተነሳ የሚሰብክ ከሆነ ግን ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ይላሉ? ትንሣኤ ሙታን እስከሌለ ክርስቶስ አልተነሳማ። ክርስቶስ ካልተነሳ እንግዲህ ስብከታችን ሁሉ ከንቱ ነው፣ እምነታችንም ደግሞ ከንቱ ናት። ደግሞም ክርስቶስ አስነስቶታል ብለን በእግዚአብሔር ላይ ስለመሰከርን ሐሰተኛ እግዚአብሔር ምስክሮች ሆነን ተገኝተናል። ሙታን ግን የማይነሱ ከሆነ እርሱ አላስነሳም። ሙታን የማይነሱ ከሆነ ክርስቶስ አልተነሳም። ክርስቶስ ካልተነሳ እምነታችን ከንቱ ነው። እስካሁን ድረስ በአቃት አላችሁ። እስካሁን በአዳም አትያት የእግዚአብሔር ልጅ የመባል መብት የላችሁ አባባ ብላችሁ የምንጮበት የልጅነት መንፈስ በፍጹም አልተሰጣችሁ። ሕግ በሙሴ በኩል ተሰጥቶ እንደቀረ ነው። በክርስቶስ ኢየሱስ ጸጋ ወደ እናንተ አልደረሰም። እንግዳ እያንዳንዱ የቤተክርስቲያን አገልግሎታችን ከንቱ ነው። ስብከታችን ከንቱ ነው። ቅዳሴያችን ከንቱ ነው። ማህሌቱ ከንቱ ነው። ማንኛውም በክርስትና ውስጥ ያለው አገልግሎት ሁሉ ከክርስቶስ ትንሣኤ ጋር የተያያዘ ነው። ክርስቶስ ካልተነሳ ስብከታችን ከንቱ ነው። ቆሮንቶስ የግሪክ ከተማ ነበረች። ግሪኮች ደግሞ በትንሣኤ ሙታን አያምኑም ነበር። ቅዱስ ጳውሎስ በአቴና ሲሰው የክርስቶስ ትንሣኤ እውነታ ባወጀ ጊዜ ከአድማጮቹ አንዳንዶቹን የምራቸው ስቀውበት ነው። የሐዋርያት ሥራ ምዕራፍ 17 ከቁጥር 32 ላይ ተቀምጧል። ክርስቶስ ኢየሱስ ከሙታን ተለይቶ ተነሳ፣ መግነዝ ፍቱልኝ መቃብር ክፈቱልኝ ሲል በፍጹም የሞት መውጊያውን አይኑን ካሳጣ በኋላ ክርስቶስ ከሙታን ተለይቶ ተነስቷል ብሎ ሲሰብክ ብዙ ሰዎች ተሳለቁ። ለአንበብላቸው አይልቃ የሙታንን ትንሣኤ በሰሙ ጊዜ እኩሌቶቹ አፌዙበት፣ እኩሌቶቹ ግን ስለነዚህ ነገር ሁለተኛ እንሰማለን አሉ። በጣም ገለዱበት፣ አፌዙበት፣ ሳቁበት። ቤተ ክርስቲያን ቢሳቅባት ቢቀለድባት ክርስቶስ ኢየሱስ ከሙታን መለ ተለይቶ የተነሳ መሆኑን ከመመስከር ወደ ኋላ ህይወት ከእሱ አትቀር ከሱ ጋር ህብረት በፍጹም ሊኖራት አይችል። አብዛኛው የግሪክ ፈላስፎች የሰውን አካል እንደ እስር ቤት ነው የሚቆጥሩት። ይህም ስለነበረ ከባርነት መላቀቂያ አርነት አድርገው ተቀብለውታል። አንድ ሰው ነፍሱ ከስጋው ስትለይ ስጋ እስር ቤት እንደመሆኑ መጠን ነፍስ ነፃነቷን አገኘች። ነፃነቷን ያገኘችው ያቺ ነፍስ ወደ እስር ቤት መልሳ ልትገባ የምትችልበት ምንም አይነት ሁኔታ የለም የሚል የአርስጦጥል በግሪክ ስመጥር የሆኑ ሊቃውንቱ ፈላስቶቹ በአጠቃላይ የሚከተሉት ፍልስፍና ነው። ግሪክም ደግሞ ቆሮንቶስም እንደምታውቁት ከግሪክ ከተሞች መካከል አውራጃዎች መካከል አንዷል የጥርጣሬ አመለጋገቱ በሆነ መንገድ ወደፍቻን ወርሮ ስለነበረ ቅዱስ ጳውሎስ ግን ግንባር ለግንባር መጥጠ ይህን ስህተት ማረም የቤተ ክርስቲያን ልጆች ከዚህ ስህተት ነፃ ማውጣት ታው ነበር። አንዳንድ ችግሮችን ሞ ይታል ነመበር መሠረታዊ ያልሆኑ ነገሮችም ችላ ብለን ልናልፋቸው እንችላለን። በክርስቶስ ኢየሱስ ትንሣኤ ላይ እኛ ሁላችን ከሙታን ተለይተን እንደምንነሳ ጌታ በዳግም ምጽአቱ በግርማ በመለኮቱ ሲመጣ መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራል እንደተባለ ጻድቃንና ኃጥኣንን እንደሚለይ ማናምን ከሆነ ይህንን መታገስ ከእውነተኛ አገልጋዮች የሚጠበቅ ነገር አለ። የምንታገሰው ነገር አለ። ማይ የምንታገሰው ነገር ደግሞ በጊዜ ሂደት ይለወጣል ይሻሻላል ብለን ችላ የምንለው ነገር አለ። ወዲያው ሊስተካከል ወዲያውኑ ሊታረም ወዲያውኑ ወደ ትክክለኛው አመለካከት ሊመጣ የሚገባው ደግሞ ነገር አለ። ቅዱስ ጳውሎስ ለዛ ነው አቋም ይዞ ከዚህ የግሪክ ፍልስፍና ጋር ከዚህ ወደ ቆሮንቶስ ክርስቲያኖች ዘልቆ ከገባው ከሂደት ጋር ይዋጋ ማንኛውንም ትጥቁን አሰናድቶ ብዕሩን ያነሳው አንድ ሁለት ነጥብ አንድ ሶስት ነጥብ ላንሳና ትምህርታችንን እንጨርሳለን። ከቃሉ ጋር ናቸው። ይቃሉ ጋር ናቸው። እግዚአብሔር ከሆናችን ጋር ቅዱስ ጳውሎስ ወንጌልን ከሰበከላቸው ሀገሮች መካከል ቅድም እንደነገርኳችሁ ቆሮንቶስ አንዷ ነበረች። በስብከቱ በትምህርቱ የተነሳ አምላካችን ኢየሱስ ክርስቶስ ያደረገላቸውን አውቀው በክርስቲያናዊ ሕይወት በመመላለስ ብዙ ተለውጠዋል። የቆሮንቶስ ክርስቲያን ራሷ በቆሮንቶስ ቤተ ክርስቲያን ውስጥ ምዕመናን ያለባቸው ከሌሎቹ አብያተ ክርስቲያናት ልዩ የሆነ ፈተና ነበረባቸው። ቆሮንቶሳዊ ማለት ዘማዊ ማለት ነው። ለዚህ ነው ስለ ድንግልና ስለ ጋብቻ በአንደኛ የቆሮንቶስ መልእክቱ በስፋት ብርሃነ ዓለም ቅዱስ ጳውሎስ የጻፈላቸው። ላሳፍራችሁ ይህንን እናገራለሁ፣ በእናንተ መካከል የአባቱን ሚስት ያገባ ደግሞ አለ። ላሳፍራችሁ ይላለሁ። ይሄንን አትያት እናርኩሰት። በእናንተ መካከል አይደለም በአሕዛብስ እንኳን ቢነገር አይመስለኝ ይላቸዋል። የቆሮንቶስ ክርስቲያን በሥነ ምግባር ውድቀት ውስጥ ያለፈች ቤተ ክርስቲያን እንኳ ብትሆንም እንኳ ቀሉ ደግሞ ዶግማቲክ የሆነ ጥሰት ውስጥም ገብታ ነበር። ቤተ ክርስቲያን ለቤተ ክርስቲያን ልትበላሽ ትችላለ። ታውቃላችሁ። ለምሳሌ የኪዳነ ምሕረት ሰንበት ትርቴት የሚፈተነው ፈተና እና የመዳን ያለን ሰንበት ትርቴት የሚፈተነው ፈተና ይለያይ ይችላል። የሥነ ምግባር ጉድለት በማህበራችን መካከል ሊከሰት ይችላል። የዶግማ ጥሰትም እንደዛው እንዳለመታደሩ ነው። ቤተክርስቲያን እኮ የሊቃውንቱ ትምህርት ጠንቅቀን ባለ መማራችን የተነሳ የተለያዩ ሰባኪዎች በአውደ ምረታችን ላይ ቁመው እውነተኛ ኦርቶዶክሳውያን በመምሰል ይህ ኦርቶዶክሳዊ አመለካከታቸው አውደ ምረታችን ላይ ሲግጡ ኑሮ በሃይማኖት የተጓሉ አይኖች ማስተዋል የሚችሉ ኦርቶዶክሳዊ ስነ ልቦና የተላበሰ ማንነት ባለመኖራችን የተነሳ የገጠመን ድቀት። የቆሮንቶስ ክርስቲያን ዶግማ የዶግማ ጥሰት ውስጥ ገብታለች። አደገኛ የሆነ ሰው ከሙታን መካከል ተለይቶ አይነሳም ብላ ክዳለች፣ ሸምጥጣለች። ከአምስቱ አዕማደ ምሥጢራት መካከል አንደኛው ትንሣኤ ሙታን ነው። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ በአንደኛ የቆሮንቶስ መልእክቱ ምዕራፍ አስራ አምስት ሙሉ ቆሮንቶሳውያን ትንሣኤ ሙታንን በተመለከተ ከፍተኛ የሆነ አጥቆላቸው የነበረ እንዲህ አሉ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ የሰጣችሁ እንዲህ ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአተኞች ሞተ፣ ተቀበረ። መድኃኒተ ዓለም ኢየሱስ ክርስቶስ በባህሪው ሞት የሌለበት ዓለምን ከመፍጠሩ በፊት የነበረ አልፋ ዓለምን ከነገሠ አንግሦ አሳልፎ የሚኖር ኦሜጋ ሆኖ ሳለ በለበሰው ሥጋ ከሰው ልጆች መካከል እንዳንዱ ሆኖ በዚህ ምድር በመገለጡ በሥጋ ባህሪ ሞተ ተብሎ ተነገረ። ከሞተ በኋላ ደግሞ ተከበረ አለ ብርሃን። እኔ አሳልፍ የሰጧችሁ ወንጌል ይሄ ነው። አ ቅዱስ ጳውሎስ የቆሮንቶስ ክርስቲያኖችን አስቀድሞ የሰበከላቸውን ወንጌል ምን እንደሆነ አሳሰባቸው። በብሉይ ኪዳን ትንቢት መነገሩን ለማስረዳት መጽሐፍ እንዲህ ብሎ የክርስቶስን ትንሣኤ በድንገት የመጣ ሳይሆን በእግዚአብሔር እቅድ ውስጥ ያለ በነቢያት ትንቢት የተነገረለት መሆኑን አስረግጦ ተናገረ። ከትንሣኤ ሙታን ይቀድማልና ኢየሱስ ክርስቶስ የሞተው በእርሱ በደል፣ በእርሱ ኃጢያ እሱ በሰራው መተላለፍ ሳይሆን ስለ ኃጢአታችሁ ደቀቀ እንዳለ ትንቢት አወሳል። መጀመሪያ የሞተው እሱ በደል ተገኝቶበት ስተት በህይወት ውስጥ ስላለፈ ሳይሆን ስለ እኛ ኃጢአት እንደሞተ አሳሰብ ቀጠለ። ብርሃነ ዓለም ቅዱስ ጳውሎስ በዚህ አልተደግተም፣ እንዲህ አለ፣ ከክፉዎች ጋር መቃብሩን አደረጉ። ግፍን አላደረገም ነበረ። በአሁን ተንኮል አልተገኘበት። የኢሳያስ የትንቢት መጽሐፍ ምዕራፍ 53 ከቁጥር ዘጠኝ ይላል። ቅዱስ ጳውሎስ የጌታችን ኢየሱስ ክርስቶስን በስጋ ማርያም መገለጥ፣ መሞትና መነሳት በብሉ ኪዳን በስፋት የተነገረ ትንቢት እንደ ግድ አደራሽ እንደው በሳሽ በአጋጣሚ የመጣ ነገር ሳይሆን የእግዚአብሔር መለኮታዊ እቅድ እንደሆነ ለቆሮንቶስ ክርስቲያኖች በጣም ይነገራል። ሶስተኛው ነጥብ ደግሞ ይሄ ነው። ቅዱስ ጳውሎስ ለቆሮንቶስ ምዕመናን የክርስቶስ ትንሣኤ በብዙ የአይን ምስክሮች የተረጋገጠ መሆኑን አውስ የግሪክ ፍልስፍና የታመመባቸው እንደ ጥሩ ሐኪም የሚፈውስ ሲጥር በአንደኛ የቆሮንቶስ መልእክት ምዕራፍ አስራ አምስት ላይ በቀላሉ መመልከት ይቻላል። ይህ ሐዋርያ የክርስቶስ የአይን ምስክሮቹን መዘርዘሩን ቀጠል ክርስቶስ እንደተነሳ በአይናቸው ያዩ ሰዎች ነው። ደግሞ አንዱ ለሶስት አራት አይደሉ። ለምሳሌ ሙሐመድ ነቢይ ብሎ ራሱን ነው የሰየም። እራሱን ነው ነቢይ ብሎ የሰየው መዲና። ኢየሱስ ክርስቶስን ማየት ትችላላችሁ። እኔ እግዚአብሔር ልጅ ነኝ አለ። ስለ ራሱ ምስክርነት ሰጠ። ምስክርነት ከሰጠ በኋላ የባሕርይ ልጅነቱን ለማስመስከር ሐዋርያትን ይዟቸው ወደ ደብረ ታቦር ተራራ፣ ከዛ በኋላ አባቴ ካለው አካል ልጄ ነው የሚል ምስክር በጆሯቸው አሰሙ። ከሱ ባለፈ ስለራሱ ራሱ መመስከር ምናልባት ለምስክርነቱ እውነተኝነት ጥያቄ ምልክት ውስጥ እንዳይገባ ሌላ ምስክሮችን ቆጠረ። በኢራቅ አካባቢ የሆነ በኢራ ዋሻ ላይ ሙሐመድ ነቢይ ነኝ ብሎ ተነሳ ከሰማየ ሰማያት በተወረደው በቁርአን እንዲያምኑ ሰዎችን ሁሉ የመጨረሻ መደምደሚያ ነቢይ እንደሆነ ተናገረ። ከእሱ ውጭ ግን ለዚህ ያይነ ምስክር የለው ሙሐመድ ኢየሱስ ክርስቶስ የባሕርይ አባቱ ምስክርነት ሰጠ። ታስታውሳላችሁ ሁላችሁ፣ የማቴዎስ ወንጌል ምዕራፍ ሶስት ላይ መድኃኔዓለም ኢየሱስ ክርስቶስ ሲጠመቅ የምወደው የምወደው ልጅ ይሄ ነው። ይህን ምስክርነት የሰሙ ቀላል ሰዎች አይደሉ። የባሕርይ አባቱ እግዚአብሔር አብ ምስክርነት ሲሰጥ በእግሯቸው የሰሙ በዛ ሰዓት ወደ አፈር ያወረዱ ሕያው የሆኑ ምስክሮች ነበሩ ነበሩ። የአይን ምስክሮችን ቀላል ቁጥር ያላቸዋል። ጴጥሮስና ጳውሎስ ብቻ አይደሉም። የአይን ምስክሮች ሐዋርያት ብቻ አይደሉም። ቅዱሳን አንስት ብቻ አይደሉም። በርካታ ሰዎች የክርስቶስ የአይን ምስክር ናቸው። ቅዱስ ጳውሎስ ያለን ነው ማውሳት የፈለገ እንዲያ ምስክሮቹን ሲጠቅስ ከቃሉ ጋር ነው። እንደኮ የዘንድሮን ሰው አላ አይኖን ገብቶ እንዲህ አለ፣ ለኬፋ ታየ፣ በኋላም ለአስራ ሁለቱ። ከዚያ በኋላ ከአምስት መቶ ለሚበዙ ወንዶች በአንድ ጊዜ ታየ፣ ከእነርሱ የሚበዙ እስካሁን ድረስ አንዳንዶቹ፣ ግን አንቀላፍተዋል። እስካሁን ድረስ በሕይወት አሏል። እሱ እስከነበረበት፣ እሱ ወደ ወንጌል እስከተጠራበት፣ እሱ የምስክሩን ወንጌል ለማገልገል መከራ እየተቀበለ ባለበት ዘመን የክርስቶስ ኢየሱስ የትንሣኤ የዓይን ምስክሮች አሉ አለ። ሂዳቱ መጠየቅ ትችላላችሁ፣ አሉ ከነብዩ መሐመድ ጋር ሲያነሳሱ፣ ተወዳጆች እሱ ነብይ ነኝ አላል። ነብይነቱን ማን ሊያረጋግጥለት ይችላል? ራሱ ነው ነብይ ብሎ የተናገረው። ነብይ ብሎ ከመጣ በኋላ ማረጋግጫ ሊሆን የሚችል አንድ ምስክር ነብዩ መሐመድ መጥራት አይቻል አላ። ነው እንዳንል አላ በቀጥታኝ ያለ ያኮረፈ ነው የሚመስለ። ኢየሱስ ክርስቶስ ግን ምን አለ? መጀመሪያ ያለ ኬፋ አለ። ኬፋ ታውቁታላችሁ መችስ ጴጥሮስ ነው አይደል? ከዛ በኋላ ለሐዋርያት አለ። ከዛ በኋላ ደግሞ ለሴቶች አለ። ከዛ ከአምስት መቶ ለሚበልጡ ወንዶች አንዳንዶቹ አንቀላፍተዋላል። አንደኛ አንዳንዶቹ ወደ ሞት ሂደዋል፣ ሌሎቹ ደግሞ እስካሁን ድረስ አሏል። እሱ እስካለበት ዘመን ድረስ ነበሩ። ከዛ በኋላ ምን አለ? መቶ የሚበዙ ወንዶች የትንሣኤውን ጉዳይ በእርግጥ መሆኑን በዓይናቸው በማየት አረጋግጠዋል። ስለዚህ የጌታ ትንሣኤ ቅዤት ወይም ማጭበርበር ሊሆን በፍጹም የሚችልበት መንገድ አልነበረም። የወታደሮቹ ምስክርነት ከበቂ በላይ ነው በላይ ነው። ጊዜያችሁን እንዳልወስድ እናንተ የወንጌሉን ክፍል እያንዳንዱ እንደ እንደ ታሪክ ጸሐፊ በደንብ አድርጋችሁ በእርግጥ ኢየሱስ ክርስቶስ የትንሣኤ ያለ ምስክር ራሱን ቶተወዳች እስቲ አስቡት። ምናልባት ተማክረው የተቀደሰ በግኑን ከሰረቁ በኋላ ሐዋርያት ጌታ ኢየሱስ ክርስቶስ ሙቷል በቃ እርማችሁን አውጡ የሚለውን አዋጅ ከሰሙ በኋላ የለም የተናገረው እያንዳንዱ ቃል መፈጸም አለብን ብለው የተቀደሰ በግኑን ከደበቁ በኋላ ተነስቷል ብሎ ቢናገሩ ኑሮ በሞት ፊት ችለው የሚቆሙበት አቅም ይኖራቸው? ለምን ይሞታል? ስለ ትንሣኤው ምስክር ለመሆን ባላውያን ነገስታት ፊት ቆዳቸው የተቀረደደኳል በሰይፍ የተመተሩ እንኳን፣ ቁልቁል የተዘቀዘቁ፣ ቁልቁል ተዘቅዝቀው የተሰቀሉ እንኳን። ቶማስ የደረሰበትን መከራውን እነግራችኋለሁ። ቆዳውን እንደበቀላዊ ላይ ፍቀው ካነሱ በኋላ ጨው ውስጥ ነው የዘበዘቡት። የመጀመሪያው የጌታ ወንድም የተባለው ያዕቆብ አንገቱን ተመትሮ ነው የሞተው። ብርሃናንም ቅዱስ ጳውሎስ በኔሮን ቄሳር በሮም አደባባይ ነው አንገቱን ለክርስቶስ ኢየሱስ የሰጠው። የግሪክ ፍልስፍና ፍልስፍናን እየናደ ክርስትና ከፍ ከፍ ማለት የቻለው እኮ የግሪክ ፍልስፍና ዓለምን አጥለቅልቆት ነበረ ግን ያወራ የነበረው ስለ ቲዎሪ ነው። ፕራክቲስ የሚባል ነገር የለውም። የጳውሎስ አምላክ ግን በጳውሎስ እጅ ላይ ሙታንን ከመቃብር ያስነሳል። ድውያንን ይፈውሳል፣ ጎባጣውን ያቀናል፣ ለምጻሙን ያነጻል። የግሪክ ፍልስፍናን ማድረግ አይችልም። የክርስቶስ ኢየሱስ ትንሣኤ ግን በክርስቶስ የተረጋገጠ መሆኑ በሐዋርያት ይታይ ነበር። መለኮታዊቱ የማድረግ አቅሙ ኤልሻዳይ የሆነ አምላክ እንደሚያመልኩ ማረጋገጫው በጥባት አንገታቸውን ለመስጠት እንደውም ተደብድበው ሲወጡ ደስ እያላቸው ይወጡ እነዚህ ሰዎች አብለዋል እንደ ያስብላል በማያምን ሰዎች መካከል ምንም ደግሞ ሳይከፈላቸው መከራ የበል ከሀገር ሀገር እንደዚህ ያለ መከራ እንዳን ውሻ በተገኙ በሲደበደው እንደ ቆሻሻ በሳት ሲለቁሷቸው በሰይፍ እየመጣው እነሱም ደም በማፍሰሳቸው የተነሳ ፍጹም የሆነ ደስታ የሚያገኙ በርካታ ጥላቶች ባሉበት ምድር ላይ ክርስቶስ ከሙታን ተለይቶ ባይነሳ እንዴት ከሞት ፊት በድፍረት ምቆሙት? ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስ እየነገራቸው ያለው ይህ ይህን ከተናገረ በኋላ አንድ መሰረታዊ ጥያቄ አሸጋግራቸው የእነርሱም በሽታ ለማከም ይህ መሰረታዊ ጥያቄ የግድ መነሳት ነበረበት። የቆሮንቶስ ምዕመናን የክርስቶስ ትንሣኤ ያምናሉ፣ በግሪክ ፍልስፍና ተወስደው ከማመን የዘገዩት ለሰው ልጆቹ የሚሆኑን ትንሣኤ ማመን ባለመቻላቸው ነው። ቅዱስ ጳውሎስ ለዚህ መሰረታዊ ለሆነው ስለ ክርስቶስ ትንሣኤ አስቀድሞ የተናገራቸው ስህተታቸውን ለማረም ራሱን ለማደላደል ስለፈለገ እንዲህ አላቸው። ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶች ትንሣኤ ሙታን የለም እንዴት ትላለች? ተወዳጆች፣ እኛ ምናልባት ባንደበታችን ክርስቶስ ኢየሱስ ከሙታን ተለይቶ አልተነሳ የምንልበት ድፍረት ላይኖረን ይችላል። ኑሯችን ግን ስለ ክርስቶስ ኢየሱስ ትንሣኤ ይመሰክራል። በእውነት ሞትን የሚባለውን ሀሳብ በአምሯችን ጎዳና ላይ ይመላለሳል። ዛሬ በሕይወታችን ከኖርን በኋላ በክበበ ትስብእቱ በግርማ መለኮቱ በኢየሱስ ክርስቶስ ፊት ለፍርድ መቆማችንን አስበን ነው የምንንቀሳቀሰው። ቅዱስ ጳውሎስ የክርስቶስ ትንሣኤ የተረጋገጠ ከሆነ እሱ የትንሣያችን በኩር መሆኑን አረጋግጦ ከእንደዚህ ያለ ክህደት እንዲጠበቁ ቆሮንቶሳውያንን አሳስበባቸዋል። ሁላችንም የትንሣኤው ብርሃን በልባችን ያምነ። ስብሐት ለእግዚአብሔር ለወላዲቱ ድንግል ለመስቀሉ ክቡር ተቆየ